ሰላምና ፍቅር ጤናና በረከት በያላችሁበት በዓለም ዳርቻ ሁሉ ይድረሳችሁ ውድ የዓለት ሚዲያ ቤተሰቦች እንዲሁም የራስ ተከታታይ ድራማ ወዳጆች፣ በቅድሚያ የከበረ ሰላምታችን ይድረሳችሁ። ተመልካቾቻችን የራስ ተከታታይ ድራማ ቀጣዩን ምዕራፍ በጉጉት እየጠበቃችሁ እንደሆነ እና በመቆየቱ ቅሬታ እንደተሰማችሁ በምትጽፉልን አስተያየት ተመልክተናል። እኛም የእናንተን ፍላጎትና ጉጉት በተሻለና ከፍ ባለ ሁኔታ ለማሳካት እየተጋን እንገኛለን። በዚህ ሁኔታ ውስጥ የገጠመን የበጀት እጥረት ለስራችን መጉላላት ምክንያት ሆኖብናል። ውድ ተመልካቾቻችን ከእናንተ የጉልበት፣ የገንዘብ፣ የሀሳብም ድጋፍ እንሻለንና ከስር በምናስቀምጠው ስልክ ቁጥርና አካውንት ላይ ሀሳባችሁን እንዲሁም ድጋፋችሁን እንድትሰጡን፣ በአካልም ቀርባችሁ አስተያየት መስጠት የምትፈልጉ በመርካቶ ደብረ ኃይል ቅዱስ ራጉኤል ቤተ ክርስቲያን አንቀጸ ብርሃን ሰንበት ትምህርት ቤት በመቅረብ ሀሳባችሁ እንድታጋሩን ስንል በልዑል እግዚአብሔር ስም ጥሪ እናቀርባለን። ክብሯን የእግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን አረፈዳችሁ? እንደምን አደራችሁ? አሚን። በጌታ ስም የሚመጣ የተባረከ ነው፣ በጌታ ስም የምትመጣ የአባታችን የዳዊት መንግስት የተባረከች ናት፣ ሆሳዕና በአርያም። የማርቆስ ወንጌል ምዕራፍ 11 ከቁጥር 9 እስከ 10። ዛሬ በዚች በተቀደሰች ዕለት ቅድስት ቤተ ክርስቲያናችን ታላቅና ደማቅ በዓልን ታከብራለች። ይኸውም ጌታችንና መድኃኒታችን ኢየሱስ ክርስቶስ በክብርና በምስጋና በአህያ ውርንጭላ ላይ ተቀምጦ ወደ ቅድስት ከተማ ኢየሩሳሌም የገባበትን የሆሳዕና በዓል ነው። ሆሳዕና ማለት እባክ አሁን አድን ማለት ሲሆን ይህም ያን ጊዜ የነበሩት ሕዝቦች ለጌታችን ያቀረቡት የድነት ጥሪና የምስጋና ጩኸት ነበር። የበዓሉ ታሪካዊ ዳራና ትርጉም ጌታችን ኢየሱስ ክርስቶስ በምድራዊ አገልግሎቱ ማብቂያ ላይ የህማሙና የሞቱ ሰዓት እንደቀረበ ሲያውቅ ወደ ኢየሩሳሌም አመራ። ይህም አስቀድሞ በነቢያት የተነገረውን ትንቢት ይፈጽም ዘንድ ነበር። ነቢዩ ዘካርያስ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልልበይ እነሆ ንጉሥሽ ጻድቅና ዳይ ነው ትሑትም ሆኖ ባህያም ባህያዪቱም ግልገል በውርንጭላዪቱ ላይ ተቀምጦ ወደ አንቺ ይመጣል ዘካርያስ ምዕራፍ 9 ከ ቁጥር ዘጠኝ በማለት የተናገረው ትንቢት በዚህ ዕለት ተፈጸመ። ጌታችን ደቀ መዛሙርቱ ልኮ የአህያ ውርንጭላ እንዲያመጡለት አዘዘ። በአህያ ውርንጭላ ላይ መቀመጡ የትህትናው መገለጫ ነው። የዓለም ነገስታት በፈረስና በሰረገላ ሲሄዱ፣ የሰላም ንጉስ የሆነው እርሱ ግን በትህትና በአህያ ውርንጭላ ላይ ተቀመጠ። የሰላም ንጉስ መሆኑን ያሳያል። አህያ የሰላም እንስሳ ናት። እርሱ የሰላም ንጉስ ሆኖ እንደመጣ ለማሳየት ነው። የትም ቢቱ ፍጻሜ ነው። ከላይ እንደተጠቀሰው የነቢዩ ዘካርያስን ትንቢት ለመፈጸም ነው። ህዝቡም ልብሳቸውን በመንገድ ላይ አነጠፉለት የዘንባባ ዝንጣፊ እየቆረጡ ሆሳዕና ለዳዊት ልጅ፣ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ በታላቅ ሆታና እልልታ ተቀበሉት። ልብስን ማንጠፍ ለንጉሥ የሚደረግ የክብር አቀባበል ነው። የዘንባባ ዝንጣፊ የድል የደስታና የሰላም ምልክት ነው። ህዝቡ ጌታን እንደ አሸናፊ ንጉሥ መቀበላቸውን ያሳያል። ሆሳዕና ሆሳዕና ማለት አቤቱ አሁናድን ወይም ድህነት ማለት ነው። ህዝቡ መሲ ሁን አዳኛቸውን በጉጉት ሲጠባበቁ እንደነበርና ኢየሱስ እርሱ መሆኑን ማመናቸውን ያሳያል። ሆሳዕናና እኛ የሆሳዕና በዓል ለእኛ ለክርስቲያኖች ትልቅ መንፈሳዊ መልእክት ያስተላልፋል። ጌታን በሕይወታችን እንቀበል። በሆሳዕና እለት ህዝቡ ጌታን በሆታና በእልልታ እንደተቀበሉት እኛም ጌታችን ኢየሱስ ክርስቶስን በልባችንና በሕይወታችን እንደ ንጉሳችንና አዳኛችን አድርገን ልንቀበለው ይገባል። ልባችንን እንደ ልብሳቸው እናንጥፍለት። ሕይወታችንን በንጽህናና በቅድስና እንደ ዘንባባ ዝንጣፊ እናቀርብለት። ትህትናን እንማር። የሰማይና የምድር ንጉስ በአህያ ውርንጭላ ላይ ተቀምጦ እንዳሳየን እኛም በህይወታችን ትዕቢትን አስወግደን በትህትና እንመላለስ። የምስጋና ህይወት ይኑረን። ያን ህዝቡ ሆሳዕና እያሉ እንዳመሰግኑት እኛም ሁልጊዜ በጸሎት በዝማሬና በመልካም ስራ እግዚአብሔርን ልናመሰግን ይገባል። ምስጋናችን ከልብ የመነጨ ከግብዝነት የጸዳ ይሁን። ለሰሙነ ሕማማት እንዘጋጅ። ሆሳዕና የደስታና የክብር መግቢያ ቢሆንም ወዲያው የሚከተለው ጌታችን ስለኛ የተቀበለው መከራና ሕማም የሚታሰብበት ሰሙነ ሕማማት ነው። ስለዚህ የሆሳዕና ደስታ ወደፊት የሚመጣውን የትንሣኤ ብርሃን እያሰብን ነገር ግን አሁን የሚመጣውን የጌታችንን ህማም በማሰብ በንስሐና በጸሎት ልንዘጋጅበት ይገባል። የዚያን ጊዜ ህዝብ ሆሳዕና እንዳሉ ሁሉ በኋላ ይሰቀል እንዳላሉ እኛም በሃይማኖታችን ጸንተን ጌታን እስከ መጨረሻው እንድንከተል ኃይልን እንለምን። የሆሳዕና በዓል የጌታችን የኢየሱስ ክርስቶስ ንግሥና ትህትናና የድህነታችንን ስራ የምናስብበት ታላቅ በዓል ነው። በዛሬው እለት በቅድስት ቤተ ክርስቲያን የሚታድለውን የዘንባባ ዝንጣፊ ስንይዝ ይህንን ዝንጣፊ ይዘው ጌታን ያመሰገኑትን ሰዎች እያሰብን እኛም በንጹህ ልቦና በቅንነት ሆሳዕና ለዳዊት ልጅ ሆሳዕና በአርያም እያልን የህይወታችንን ንጉሥ እንዲሆንልን እንቀበለው። በህይወታችን መንገድ ላይ ያለውን የኃጢአትን ት በንስሐ እያስወገድን የትህትና ልብስ ለብሰን እርሱን እንከተል። ሁላችንም ይህንን የሆሳዕና ደስታ ከልብ እያጣጣምን በሚመጣው የጌታችን የህማሙና የመከራው ሳምንት ወይም ለሰሞነ ህማማት ራሳችንን በጸሎትና በንስሐ እናዘጋጅ። የጌታችን የኢየሱስ ክርስቶስ ሰላምና ፍቅር የእመቤታችን የቅድስት ድንግል ማርያም አማላጅነት የቅዱሳን መልአክት ተራዳይነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።